ሌሎችን ነው እንጂ እኔን አሸውደኝ። ምክንያቱም ምን ያውቃሉ? ግን ይገባሃል። ደግ ያደረገች ከሳይ ወቅ ልኬን ማወቅ አለብክ። አይክ እኔ ብቻ ነኝ ያለምንም ነገር አንተን ማወድክ። የመጡት ሁሉ ይመጣሉ። ገና የሆነ ነገር ስትላቸው እንዴት እንደሚንሰፈሰፉ ይህንን፣ ወይኔ በቃ እንዴት እንደሚያረጋቸው እንዴት እንደሚሆኑ ሽቶ፣ ምናምን ምናምን አሰላሙ አሌይኩም ወረህሙቱላይ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ እያልኩኝ ማለት ነው። እንግዲህ አቶ ሰይድ የባጃጅ እንኳን አልቀበልህም። ድንገት እንኳን ብንላይ ውል እንዋዋል። ምንም ነገር አልፈልግም ከአንተ ያለቸዋለች። እንግዲህ እኔ ምን ብዬ ነበረ እኔ ምን ብዬ ነበረ ሲመስለኝ ሲመስለኝ፣ ግን ልጅቷ የመጣችው ለገንዘብ ነው። ስለዚህ ሳይድ ያው ገንዘቤን ፈልጋ ነው የመጣችሁ ለማለት ይከብደዋል አደለ? ስለዚህ ምን ማለት አለበት ራሱ ያስጠናትን ነገርና ማለት እኔ እንድናደድ፣ ሮዛ እንድትናደድ፣ ወይም ደግሞ በቃ በአጠቃላይ እንፈልግሃለን የሚሉ ሴቶች እንዲናደዱ መሰለኝ። እንደዚህ በቃ ያስጠናትን ሁላ ነው ይመስለኝ። ወይ ደግሞ እሱ ደጋግሞ ያለው ቃል እንደው ሰው እንኳን ማለት ትንሽ ትንሽ እንኳን ከተናገርከው ነገር ጋር ትንሽ እንኳን አትመሳሰልም። እሷ ራሱ በቪዲዮ ላይ ዋናው መልክ ሳይሆን ዋናው ልብ ነው የልብ ውበት ነው ብላ ነበረ። ዜሮ፣ ወላ የልብ ውበት የለ፣ ወላ የመልክ የለ፣ ዜሮ ከዜሮ ነው። በእኔ በኩል ማለት ነው። በቃ ዜሮና ዜሮ ብቻ ማለት ነው። እና እስኪ ዛሬ እንግዲህ ሰይድ አንድ ውርስ አውርሷታል። አንድ ውርስ አይደለም አረ እንዳለን ያወረሳት። እስኪ ቪዲዮን አብረን እናያለን። ያመጣሁላቸው ቀሚስም አለ። እነዚህን ደግሞ አንቺ ለኪያቸው እስኪ። የሱመያ ቀሚስ ነው የሱመያ ልብሶች፣ አንቺ ልበሻቸው። በጣም እኔ እንጃ ገና ነው ግን ሲመሽ ገና ምናምን እንደዚህ እንደዚህ እኔ የለፋ ነው ብዬ የማስበውን ነገር በሙሉ ሌላ ሰው እንደዚህ እየወሰደው እየወሰደው ነው የሚሄደው። መጨረሻ ላይ ቤትሽም፣ ላንቺ የተዘጋጀ ቤት ነበረ፣ ያው እሱንም ሌላ ሰው ሊወስዱ ይችላል አይደለ?

የሚያምርብኝ በከሼፕስ ጋ አርገሽ ታሳይኛለሽ። እንኳን እስኪ የሌቱን ልብስ ለብሼ ማለት ነው። በጣም ማለት ነው። ምክንያቱም ነው ማለት ነው በደስታ እንግዲህ ይሄው ቤተሰብ እንደተበል በጣም ነው የሚያምረው፣ ወላሂ ይሳያል። እንደ ምርጫ በጣም ይችልበታል ማለት ነው። እስኪ ትንሽ ዞር ብዬሽ ላሳያችሁ እኔ በጣም ነው የሚያምረው ደስ

እንዳንተ እንዳንተት ወንድ ሸበራ ዋገኝ ደስ ይለኛል። ካንተ ማለት ነው ያው ወንድ ቢሆን ደስ ይለኛል ባገኝን ያልሽ ወይስ ማለት ወንድ ቢሆን ያው ሲልቱን ትሽራለሽ አይታወቅ። ስለዚህ ወንድ ቢሆን በጣም ደስ ይለኛል። እኔ እንዳንተ አነተ ነው ለነ ጀሚል ያመጣው ልብሶች ነበሩ። ለነ ጀሚል ያመጣው ቀሚሶች ማች ይብቃቸው አይብቃቸውን ባላቀም፣ ለጀሚላም ለአቲካም ለሁለቱም። እስኪ እንደዚህ እንደሱ ያጁ ይ ማች ከፍ አድርጊው። ይህ ሱመያ ለሱመያ ማለት ነው። ለጀሚላና ለአቲካ ያመጣውን ልብሶች ነበሩ። ሌላ ሻንጣ ማለት ነው። ግን በትንሹ ያላመጣው ውሸት እንዳይመስላት እንዳይመስላት በተንተኑላ ብሏል ባለ ላኢላሀ እኔ ማለት አለ አይሰጥሽ። ግን ገና ላልወለድሻቸው ልጆች ራሱ ልብስ ታስቀምጫለሽ። ገና ላልወለድሻቸው ልጆችሽ ገና ይምጣ ይምጣ። ለማታውቂው ሴት ይሁን ወንድ፣ ወንድ ነው ፈልገው። ያ የሴት ልብስ ምን ያርግልሽ? ለሁለተኛ ለሶስተኛ አስብ። ሴት ባትወልጂ ምን ልታረጊው ነው? አ አረ አንቺ፣ እርግጠኛ ነኝ አታስቀምጪው ነውሱ፣ አውጥተሽ ነው የምትሸጪው፣ ታስታውቂያለሽ። አውዝ ቢላ ምን ሸይጣን ረጂ አንቺ። እቺ ደሞ ምን ሆናት? የመጀመሪያዋ ትሻል ነበር፣ ቢያንስ በቃ መጀመሪያ በግልጽ ነው፣ ከዛም በቃ ይሻላል እኮ በቃ ከነብደቷ ነው የመጣችው። እች ደግሞ እንደዚህ ምናም ቅልስ ልስ ልስ ስብላ በቃ ከአሁኑ አፈላሽ። በጣም በጣም ነው ያፈላሹ። እንዴ ሆ ቤት፣ ስለ ቤት ሲያወራ እሰጥሻለሁ እንኳን ማለት እኔ እሰጥሻለሁ ቢልሽ እንዴት አድርገሽ ልታቅፊው ነው? እሰጥሻለሁ ቢልሽ እንዴት ምኑ ላይ ደርሰሽ ልትለጠፊ ነው? ገና ማለት እንደዚህ ሰውዬ መጣ ሊወስድ ይችላል። ሰውየው ለምን ገና ገና አማርጦ አልጨረሰም። ገና አግብቶ እያገባ እየፈታ በኔ እያማኘ እየፈታ እየፈታ ገና ስላልጨረሰ ነው እንዲህ ያለው። ለአንቺ ነው ሳይልሽ ዘለች ጥምጥም። ተው እንጂ፣ እንዲህ ህግ ባለበት ሀገር የኔን ንብረት ብድግ አድርገህ ትሰጣለህ? ከረባክህ ተው፣ እባክህ እንጂ። እሱ ነው አንለቅ እናያለን። እንዴት አድርጌ ማስመለስ የራሴን፣ እንዴት አድርጌ አሁን ትቼክ ነው እንጂ። ምን ነው ቸኮልክ? በጣም ቸኮልክ፣ ቸኮልክ ከኔ ጋ ገና እኮ እኔ እናንተ ገና በቃ ምንም ፀብ ውስጥ እኮ አልገባንም። ገና ፀብ ውስጥ እንገባለን፣ የዛን ጊዜ የራሴን አንድ ሁለት ብዬ እንደዚህ አፍንጫህን ይዤ ይቀብልሃለሁ። ምክንያቱም ህግ ያለበት ሀገር ነው፣ የለፈውበት ነው። ህግ ባለበት ሀገር የራሴን ንብረት ብድግ አድርገን እንደፈለግ ትልቅ ጦርነት ውስጥ ስለምንገባ አታስብ። ለሱ ማለት ነው። ግን እኔ እኔ አሁን ለአንተ ነው ስለ እኔ ንብረት ተው። የራሴን ነገር እንዴት ማስመለስ እንዳለብኝ አውቃለሁ። ግን እኔ ለአንተ ነው ያሰብኩልህ። አስበው አሁን እኔ መጥቼ ያለኝን ንብረት ከወሰድኩኝ ግማሽ ግማሽ ይሁንም ሩብ ይሁንም የራሴን ነገር ወሰድኩኝ ከዛ በቃ ማለት አሁን እቺ እንደዚህ አሁን እቺ ልጅ ብትወልድ ማለት ነው። አረለም ያንተን የኔን አሰጠኝም ታስታውቃለች ሰው እንኳን ትንሽ ማለት እኔ ግን ሳስበው ማለት ነው እንጠይቃት ምናምን አላለም። እርግጠኛ ነኝ እቺ ኒካ ራሱ እስከሚያስርላት አጠብቅም ኔ አርግዛለች። አጠብቅም በጭራሽ ነው የማጠብቀው እኔ እስካሁን አርግዛለች ለማየት ያውቃችሁ ሆዷን ምናምን እንትን ትላለች ደግሞ ቢጃማ ለብሼ ሱመያ እንዳያስታውስ እኔ ቢጃማ ለብሰሽ ነው ለእኔ ያመጣልኝን ለብሰሽ ነው እእኔን እንዳያስታውስ የምታረጊው በምላሱ እንዳያስታውስ የምታረጊው በልቡ ግን ሁሌም ልኖር ይችላሉ። ደሞም አለ የልጆቹ እናት ነኝ ስላለው ነው እንደዚህ። በቪዲዮ በምኑ በምኑ ሱመያ ሱመያ የምትሉት አይደለም እነሱ ያገባቸውም የፈታቸውም ሱመያ አይረሱም። አይደለም እሱ ይቅርና ማለት ነው እኔ እንዳንቺ የባጃጅ ብር አልፈልግም። ውል እንዋዋል ምናምን ብያደለም። እሺ ያገባሁት አስር አመት ዓመት ሙሉ ከሱ ጋር ይኖርኩት። ለማንኛውም ልብሽ አንቺ ከነ ልብ ራሱ አልሰጠሽም ሙሉ ለሙሉ አንቺ የምትፈልጊው በቃ እሱን እራሱ አጠፍተሽ ገንዘቡን ምትወርሽ ነው ይመስለው። እንዴት እንዴት በቃ ልብሱን ይሄ የሚያምር ልብስ እንኳን በሆነ ጆንያ ጆንያ የሚያካክል ልብስ ለብሳ ደግሞ ሸፕሽ ምናምን ምኑ ጋር ውስጥ አትታይ ብኮ፣ እሱ ልብሱ ውስጥ እኮ አትታይ ደግሞ ልብሱ ራሱ የሚያምር ልብስ እንኳን ማለት እኔ ሳቀውስ አይደል? ልብስ የሚመርጥልኝ አብዛኛውን እሱ ነው። ምንነን እንደዚህ የሆነ የሚያስጠላ ልብስ እንደዚህ ጆንያ እንኳን ቢሰፉት ያምራል። የሚያስጠላ የሚያስጠላ ልብስ ዞ መጥቶ ለእሱ መያ ምናምን ይላል። እንዴ ደግሞ የእሷ ራሱ እየለበሰሽ መሽከርከር ቢስሚላ ይህ

ከፍ አድርጊው፣ እንደዚህ ያሳያሽ ለሁለቱም። ማችም ያማምር ልብሶች ነበሩ። በጣም ብዙ ልብስ ነበረ። በቃ እንግዲህ ለማንም ለሚስኪን ማይሰጥም። በይ እንዳልሽው ይሄ ለልጆችሽ ይቀምጡልሻል። ታዲያ ሱመያ በስለምትንቀው አትፈልጎም አልሻ። እስኪ ያመጣውላቸው ቀሚስም አለ። እነዚህን ደግሞ አንቺ ለኪያቸው እስኪ። ይሄ የሱመያ ቀሚስ ነው። የሱመያ ልብሶች አንቺ ልበሻቸው።

ይህ ለነ ጀማ መጣው ቀሚሶችም ነው ከፍ አድርጊ። እነኒ ማች ማች ልጅ ግን መንት መንትዬ ብትሆነ ነው ከፍ አድርጊ። እንደዚህ ይሄው ይከፍ እዚህ ኩል እንደዚህ ያ ወደዚህ ጋር ይሄው አላ አለ ያ አይሽ። ብዙ ነገር አብረን እናደርጋለን። አብረን ነው ለፋ ነው ብዬ የማስበው ነገር በሙሉ ሌላ ሰው እንደዚህ እየወሰደው እየወሰደው ነው የሚሄደው። መጨረሻ ላይ ቤትሽም ለአንቺ የተዘጋጀ ቤት ነበር ያው እሱንም ሌላ ሰው ሊወስድ ይችላል። ምን ነው ማለት ነው? ጭንቅለት ዝም ብሎ እኮ አልተመለጠም ታውቃለ። አስተሳስብ እኮ ትችላለ። ለዛ እኮ ነው እንደዚህ የተመለጥከው ራሱ። አልፈርድብም። ከነገራችን ለዚህ በጣም ደስ የኔማ በጣም ፀጉሬ ነ ሰራ ይመለጥ መቼ ለልጆቼ ነው እንደሚጠርፈው ራሱ ወይኔ አንተ እኮ አስተሳሰብህ ማለት ነው፣ ጄነስ እኮ ነው። በቃ ጭንቅላት ማለት ነው። አቤ ይህስን ሲሆን፣ አረ በጣም አስተሳሰብህ በጣም ማለት ነው። በጣም ትልቅ አስተሳሰብ ነው። ምን አስቤ ነው፣ አንተ እኮ ጄነስ። እሺ ለማንኛውም አመሰግናለሁ። ቢስሚላ ካመጣችሁ ሴቶች ሁሉ በቃ ደና ነገር እንኳን ተናግራ ልዛቢስ ያመጣት ያውኗናት። በጣም በቃ ማለት እሱን ለማድነቅ ራሱ የምትጠቀመው ቃላ ሲያስጠላ ግን እንዴት ነው የመረጥካት? ወይ ይሄኔ እኮ አንዱ በጣም የሚጠላት ጥሩ ልጅ ናት ምናምን ብሎ አገናኝቶ ይሆናል። ይሄኔ አንድ የሚቀናብህ ተንኮለኛ ጓደኛ መሆን አለበት። እርግ ውዴ እን አነጋገር እንኳን አትችይም። በነገራችን ላይ ለነ ጀሚል ያልከው እኔ አልሐምድሊላህ በዛ ሰዓት ስመላለስ በነበረ ሰዓት ነፍ ልብስ ነው የገዘውላቸው ልጆች የሚለብሱት አላቸው። ከፈለጋችሁ እንደውም ያጠራቸው ምናምን እልክላቸዋለሁ፣ እልክልሻለሁ። እሺ ለዚህ ያክል ገና ስትወልጂ ምናምን እንደዚህ ሰፍካሽ ማት ልብስ ነው ያለው። እልክልሻለሁ። የጀሚላ ያጠራት የጀሚላን ለአጥቃ ለብሳት አለ። አጥቃም ደግሞ አሁን ያጠራት ምናምን ስላለ እልክልሻለሁ። ምንም ችግር የለውም፣ እንዳታስቢ። እሺ እመጣለሁ ወይ መጥቼ እሰጥሻለሁ፣ እንዳታስቢ። በነገራችን ላይ እንኳን ቀረብኝ። ገና መጀመሪያ እኮ አልፈልገውም ለምስኪን ይሰጥ እያለች ማለት ለምስኪን ይሰጥ ምናምን እያለች ነበረ። ከዛ በቃ አንቺ ልበሹ ይላታል ትንሽ እንኳን ማለት አረ እኔ አልፈልግም ምናምን እንኳን ብቲ ብትደረደሪ ዲ ቢስሚ ሌላ ነገር አምጥቶ ቢሆንም ልታደርጊ ነው ምንድነው? እንደዚህ ለገንዘብ ላለፋሽበት ገንዘብ እንደዚህ ሰፍ ማለት

ግን ይገባሃል። ዳግ ያደረገች ገሳይ ወቅ ልኬን ማወቅ አለብክ። አይክ እኔ ብቻ ነኝ ያለምንም ነገር አንተንም እወድክ። የመጡት ሁሉ ይመጣሉ። ገና የሆነ ነገር ስትላቸው እንዴት እንደሚንሰፈሰፉ ይህንን፣ ወይኔ በቃ እንዴት እንደሚያረጋቸው እንዴት እንደሚሆኑ ሽቶ፣ ምናምን ምናምን። እርግጠኛ ነኝ እኔ የምወደውን ሽቶ ነው። እኔ ትንሽ ቅር ያለ ሽቶን ሽቶውን ብቻ ስለሰጣት ነው። ለብሶ እኮ ነው። አልፈልግም ለዛ ነው ይቀር ያለኝ፣ እንጂ ልብሱን አልፈልገውም። እኔ ሲፈጠር ብመጣ ራሱ ሞሎ ነው የማረገው። ቤት ነው ሞሎ፣ ወይ መስታወቶቹ ምናምን። ስራ ደህና ልብስ ዞን እንደመጣ ባይሆን የነ ጀሚላ ይሻላል። ደህና ልብስ ዞን እንደመጣ ልብስ ይዤ መጥቼ ውሸት እንዳይመስላት ምናምን መጀመሪያ ለምን አላወጣሁም? ምን ያውን አስመጥታም ሊሆን ይችላል እኮ ሰው ውሸት ነው እንዳይሉክ ለማሳመን አስመጥተም ሊሆን ለማን ያውቃል። ለማንኛውም እንግዲህ አብራችሁ እየተጋገዛችሁ ከእሷ ጋር ልበሱት። አንዱን እሷ አንዱን አንተ ልበሱት ከፈለጋችሁ። አንታ እንደውም አረንጓዴው እንደ ጀላቢያ ይሆናል። ልበሰው ጁማ ጁማ ሰላት ስገድበት ከፈለግ። እኔ እንደው አልፈልገውም፣ አልለብሰውም። ለማንኛውም ግን ስላልተቀበልኩ በጣም ነው ደስ ያለኝ ለዚች ገንዘብ ወዳድ ለመሰል በጣም እንደዚህ ገንዘብ ሰፍ ላረጋት ሚስትክ እያመጣ ከይመን ሳልባጆቹ ምናምን ስጣት ነው ያልፈልግም እ። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበር። ውዶች እወዳችኋለሁ። በያላችሁበት አላህ ሰላማችሁን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።